ቢገባሽ፣ ተላላቸው አይደል ወይ? አልጠፋም፣ ኧረ አልጠፋም፣ ሜልዬ፣ አገሩ ሙሉ ነው። ነገር ግን ከባለ ትዳር ወይም ደግሞ ከእህትሽ ባል፣ ከነብሮ ባል የመለጠፍ አባዜ ዟት ነው። ውሽሚት ማለት ነው ውሽሚት፣ አባዜ ዟዋት ነው። ለማንኛውም ሂጂበት። አዎ ሂጂበት፣ በደንብ ፓርክሽ፣ እንደው አግኝተሻት፣ በጥፊ ወልወያት ማለት ነው። ውድ ተመልካቾች፣ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። ሌላው ነብሯ ሮታዬ የኔ አቃጣይ የመላላክ አመል አለብሽ አሉ። እዛች ጋር ወንበር አምጥተሽ እንዳይቆም አስቀምጪው እያለቻት ቅጥል እርር እያደረጋቻት ነበረ። የኔ አቃጣይ የኔ ነብር የኔ አትበገሬ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። እንግዲህ ጋሻ ሸብር አንገቱ አንቀርቅሯል ማለት ነው። አንገቱ ደፍቷል። እንግዲህ ውሽምቢቷ ትላንትና ከህይወታችን ውጪልን እንዳለቻት ነገር በተ ተገላቢጦች ለሩታ ማለት ነው። እርግጠኛ ሆኜ የምነግራችሁ ጠብቁ። ጋሽ አሸብርም እንግዲህ ውሽሚቱ ሄርሜላን አትንኪብኝ ማለቱን አይቀርም እና በትግስት ጠብቁት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ አብዛልኝ። ላላህ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱ በበጫ ቤተሰብ ይሁኑ። ከዚህ በይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታረጉልኝና ለምታበረታቱኝ እግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ፣ ሰብስክራይብ አድርጉ። ምን ሆናችሁ ነው ሰብስክራይብ ማታረጉት እንዴ? በሰላማችሁ ነው? እንዲህ አዋጅ ቡንጂ ሰብስክራይብ አስደርጉ ነው? ቲክቶክ እየወሰዳችሁ በሰላማችሁ ነው ቀዘቀዘ እኮ ምድረ እንዳዣም ማለት ነው። ላይክም አድርጉ። ምን ሆናችሁ ነው እንዲህ? እንዴት እንዴት ተጨነቄ ቪዲዮ እንደምሰራ ብታቁ ኖሮ አንድ ጊዜ አይደለም ብትችሉ ሺ ጊዜ ላይክ ታደረጉ ነበረ ማለት ነው። እስኪ እኛንም አበረታቱን። በሰላማችሁ ነው እውነት ዩቲቤ እንዴት እንደቀዘቀዘ እንዴት የውሻ ፍንጫ ኮን የሆነው ቀዝቅዟል ማለት ነው። በረዶ ኮን የሆነው ማለት ነው። ስለዚህ ላይክ እያደረጋችሁ ኮፒሊንግ እያደረጋችሁ አንቀሳቅሱት። እንዴ ቢያንስ እንኳ በቀን አንድ ጊዜ እየመጣው ላይክ አታደረጉ አላቆኝም ከማዳን ኩሽና እየተርመጠጥመጥ እኮ ነው ባለችኛው ሰዓት እናንተን ወሬ ለማድረስ መመጣው ማለት ነው። ለማንኛውም ወሬ እንዳላበዛባችሁ እውነቴን ነው የምላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መገል በህግ አምላክ እውነቴን ነው በህግ አምላክ፣ ህግ አግዳችሁ ላይክ ሳታደርጉ ሰብስክራይብ ሳታደርጉ እንዳትወጡ። እናም ወደ መጣሁበት ወደ ገደለ ስገባ እንግዲህ ትላንትና ጋሽ አብርሽና ውሽንቢት ቀጥ ብለው እንደለመዱት የሩታ ግቢ ሄደው ነበረ ጭራሽ እኮ ከህይወታችን ውጪ ከህይወታችን ውጭ ያለቻት እኮ ነገር በተገላቢጦሽ ማለት ነው። ነገር ግን እኔ ለአምስት ደቂቃ እዚች ጋር መቆመ አስጠልቶኛል። ለምንድነው እንድትንቅህ የምታደርገው? ሶ አትቁም እዚች ጋር ከዚህ ግቢ እንውጣ ስትለው የመላላክ አመል ስላለብሽ እዛ ጋር ሄደሽ ወንበር አምጪለትና አስቀምጭ እንዳይቆም አለቻት። ማለት ነው ሩታ የኔ አንገብጋቢ ማለት ነው። እንዴት ማቃጠል እንዳለባት እኮ በደንብ ነው የምታውቀው ማለት ነው። እርር እያደረገቻት ነ የነበረ ደግ አደረግኩ አለች። እዚህም እዚያም እየተርመጠመጥሽ ወሬ እየለቀብሽ የምታመጭው ያልሆነ ነገር የምትፈጥሪው አንቺ እኮ ነሽ ስትላት ውሽም ቢት ደግ አደረግኩ አለቻት ማለት ነው። ደግ አደረግኩ አለቻት እናንተ፣ ትላንትና ሁለቱንም ስም ነው ያደረገቻቸው፣ አጨሰቻቸው እ የኔ ነብር ማለት ነው። ደግ አረግሽ፣ አሁንም በደንብ አድርገሽ አጭሻቸው። እችማ ውሽማይ አፍልታለች አፍልታለች ነገር በተገላቢጦሽ ቆ ነው። ሩታ ነበረች እንጂ ከህይወታችን ውጪ ማለት የነበረባት እሷ እንግዲህ፣ ውሽሚት ከኔና ከአብርሃም ህይወት ውጪ ለማለት ያው ከብዷት በህይወታችን ውጪ በህይወታችን ውጡ እንዳልሽን ሁሉ በህይወታችንም አትድረሽብን ውጪ ልናለች ማለት ነው እ ለምን እንዳለች ገብቷችኋል? ቤተሰብ ለምን እንዳለች ገብቷችኋል? ጋሽ አሸብር የልብ ልብ ስለሰጣት ነው። ይሄ ሁሉ ስትለፈለፍ ራሱ ከዚህ ከዛ የሆነ ያልሆነ ነገርን እያመጣሽ እየተርመጠመሽ ስትላት ራሱ እሱ ቆሞ ነው ያደመጣት ማለት ነው። ቢያንስ እንኳ አቁሚ የልጄ እናት ሚስቴን አትንኪብኝ፣ መነጋገር ካለባችሁ እንኳ በስርአት ተነጋገሩ አላለም፣ አላለም፣ ዝም ብሎ ነው የሰማው ማለት ነው። ዝም ብሎ ታያላችሁ። አሁንም በትግስት ጠብቁ እሷንም ውሽሚት ሆነም በህይወታችን ውጪ እንዳለቻት ሁሉ ለሮታም ማለት ነው። አሁን ታያለች ወይ ነገ ወይም ዛሬ እንግዲህ ሲመጡ ምን ትላታለች? ምን ይላታል እሱ አሸብር ማለት ነው። ሄርሜላን አትንኪብኝ፣ አሁ ሄርሜላን አትንኪብኝ ካላላት ይኸው፣ ቶ እውነቴን ነው ምላችሁ ሄርሜላን ውሽማዬን አትንኪብኝ ይላታል። ለልጁ እናት ለሚስቱ ማለት ነው። ምክንያቱም አሁን ዳር ዳር እያለ ነው ያለው፣ እሷ እንድትናካበት አይፈልግም። ሄርሜላ በዚህ ልክ ከፍ ዝቅ አድርጋ ሩታን ስትናገራት፣ ሩታን ስትሰድባት ዝም ያለ እንግዲህ ምን እንዳሰበ መገመት አያቅጥም አያቅተንም ማለት ነው። አማርኛ ሁሉ ጠፍቶብኛል፣ ተያይዞብኛል አፌ ማለት ነው እና ጠብቁ በትክስት ጠብቁ። ጋሻሸብር ብር አያደርገውም አልልም። በቃ ሄርሜላን አትንኪብኝ ነው የሚላት ማለት ነው እንደዛ። እሷን እያባበለ እንደዛ እንዳደረጋት ሩታን እኮ ከምንም አልቆጠራትን ካያችሁ ማለት ነው። እንደውን ጭራሽ ገፍትሯታል። የቱ ጋ ነው የገፈተራት የምትሉ አላችሁ ደግሞ ብዙዎቻችሁ ማለት ነው። ገብታችሁ ቪዲዮን እዩት። አንቺ ሁልጊዜ ሆት ሆነሽ ነው ወይ በንዴት ነው ወይ ሁልጊዜ መልስ የምትመልሽ? ያለበት ፓርት እሱ ጋር እንዴት እንደገፈትራት እዩ። እጇን ይዟት ነበረ። እጇን ስታስለቅቀው እጇን ይዞ ነው የገፈትራት ማለት ነው። በደንብ አርጋችሁ እዩ። እውነት አንገላቷት እኮ ይቺ ልጅ ማለት ነው። እኔ የምለው የዘንድሮ አራሶች የዘንድሮ ራሶች ዩቱብ ሰፈር ማለት ነው እውነት። እኔ በጣም ነው የገረመኝ ማለት ነው። ግን ወገባችሁ እንዴት ቀጥ ብሎላችሁ ነው እንደዚህ የምትሆኑት ማለት ነው። እረ ሩታየታይ ዛሬ ምንም ላታቂው ትችያለሽ። ነጌ ግን እየተሰማሽ ነው የሚሄደው ማለት ነው። ስለዚህ ይሄ ከነዚህ ከጠነዙ ጋር ባትጨመሪ በጠሩሽ ቁጥር ባትወጪ ደስ ይለኛል። ራስሽን ብትጠብቂ ልጅሽን ብትንከባከቢ ራስሽን ብትንከባከቢ ማለት ነው። ከዚች ወራዳ ከሆነች ሴት አሰዳቢ አሳዳጊ ከበደላት ባለቂ ቆሻሻ ከሆነች ሴት ከእሷ ጋር ባትመላለሽ ደስ ይለኛል ማለት ነው። ዛሬ የመጀመሪያሽም ስለሆነ ልጅም ስለሆንሽ ምንም አልተሰማሽም። ነገ ግን በቆየ ቁጥር ግን የወገብ ህመም እንዳይመጣብሽ ነው የምፈራው ማለት ነው። እውነቴን ነው የምላችሁ፣ እንዲህ አንድ ወር ሙሉ እኮ ወገባችሁ ይንቀጠቀጣል እኮ። ቤተሰብ የወለዳችሁ ታውቁታላችሁ ብዬ አስባለሁ። እንዲህ ወገብ እኮ ይንቀጠቀጣል። ስትቆሙ እንደሆነ ነገር እኮ ነው የሚረግፈው ማለት ነው። እኔ እንዴት ችላ ወጥታ ከነሱ ጋር እንደዚህ ቆማ እንደምታወራ ነው ግራ የሚገባኝ ማለት ነው። ለነገሩ እኮ እሷ እኮ ዘጠኝ ወር እራሱ ሆኗት እርጉዝ ሆና ሰላሳ አምስት ደቂቃ እና ሰላሳ ደቂቃ በቪዲዮ ትቆም ነበር። ጀግና ናት። ሩታ ማለት ነው። ለማንኛውም ሩታዬ ወደ ራስሽ ተመለሺ፣ ልጅሽን ተንከባከቢ፣ ለልጅሽና ለራስሽ ጊዜ ስጪ ነው የምለው ማለት ነው። ሌላ ወደ ሜሉዬ ሲሄድ የነብሯ እህት እ ጀግናዋ ማለት ነው። ሂጅበት ብዬሻለሁ፣ ሂጅበት ሄርሜላስ ብትባይ አንቺስ ምንድን ነው ተይልኝ የምትዩ ወንድ የለም ወይ ወንድ ጠሮብሻል ወይ እያለቻት ነበረ ማለት ነው። ኧረ አልጠረረም ወንድ ሞልቷል። እንደው ቡታጀራ ሙሉ እኮ ነው ወንዶች ማለት ነው። ነገር ግን እሷ ኖርማል ወንድ ማለት ባለትዳር ያልሆነ ወንድ አይደለም የምትፈልገው፣ ባለትዳር የሆነ የልጅ አባት የሆነ ነው የምትፈልገው ማለት ነው። እሷም ፍላጎቷ ማነው አሸብር ነው፣ የህትሽን ባል ለመጠቅለል ነው የምትፈል የምፈልገው ማለት ነው። እባክሽ ሜሉ እኔን አግኘኝና ከኔ ጋር አውሪ እያልሻት ነበረ ማለት ነው። እንዱ አግኝተሻት እውነቴን ነው ምልሽ፣ አንጥረሽ አንጥረሽ ፈሷን አዳምጭ የለን። እውነቴን ነው በጥፊ በግራና በቀኝ እየጠፈጠፍሻት መቼስ ምንነግርሻለሁ እናንተ ይሄ በቃ ኃይለኝነት እንጃ ብቻ ሩታ ብቻ አትመስለኝም። ሜላትም ኃይለኛ ነው የምትመስለኝ፣ ማለት ነው። ስለዚህ በጥፊ ጠፍጥፈሽ ሁለተኛ ከእህትሽ አጠገብ እንዳትደርስ አድርጊያት ነው የምለው ማለት ነው። አቤላንም መልስ መልሳላታለች። አንተ ማነ የእነሱ ትዳር አፋች እና እንትን አስታራቂ ያደረገ ማነ እያለችው ነበር፣ ሜሉዬ ማለት ነው። የኔ ጀግና የኔ አንበሳ፣ የእህትነትን ትንሽማ ጥግ ድረስ አሳያቸው። በደንብ አርገሽ አንገብግቢያቸው። እነዚህ እቴቴዎች ሰብስበሽ ማለት ነው። ብሩኬን ስታናገሩ ሰምቻለሁ ማለት ነው። አሁንም አቤላ በቴስታ አጋጭልን፣ እነዚህ እቴቴዎች፣ እነዚህ ሴታ ሴቶች ማለት ነው። ኤርሜላንም አንድ ላይ ተሰብስበሽ በደንብ ሶስቱ እንደ ሶስት ጉልቻ በደንብ አድርገሽ አንድ ላይ ጭንቅላታቸውን ይዘሽ አጋጭልን ማለት ነው፣ እነዚህ አሰዳቢዎች ማለት ነው። ለማንኛውም ሰላማችኋል፣ ለአብዛልኝ፣ ወዳችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን ባይ